ሌላው ይሄ በክርስትና የሚመለከው አምላክ የእናንተ አምላክ ነው ወይስ፣ እናንተ አምላክ የሙስሊሞች የሚያመልኩት አምላክ ነው ወይስ፣ በክርስትና እየተመለከ ያለው የትኛው ነው? የእስራኤል አምላክ የትኛው ነው? ብዙ ጊዜ እናገረዋለሁ፣ ዛሬም እናገረዋለሁ። እንግዲህ ሁለት አይነት አለ። አሁን ክርስትናና እስልምና ሁለት አይነት ህጎች አሉን። ክርስትና የሚባለው ክርስቲያን የተባለው የግሪክ ፍልስፍና ያለበት አሁን አዲስ ኪዳን የሚባለው ያው የግሪክ ፍልስፍና ብለን ነው የምናስበው። አይሁድም የለም ግሪክም የለም ጨዋም የለም ሁሉም አንድ ነው። ይሄ የግሪክ ዲሞክራሲ ሁሉም አንድ ነው ብለው የግሪክ ፍልስፍና ያለበት አስተምሮ ያለበት መጽሐፍ ነው ብለን ነው መጽሐፉ የምንቀበለው። ያው የፈጣሪ ቃል እንደሌለበት አዲስ ኪዳንን መጽሐፉ ላይ አንቀበለውም፣ አዲስ ኪዳን የሚባለውን መጽሐፍ ነገር ግን ብሉ ኪዳንን ይወስዳሉ፣ እነሱ ያው በተለያየ የትርጉም ትርጉም መጽሐፍ ቢሆንም በዛ መጽሐፉ የትርጉም ትርጉሙ መጽሐፍ ከእነሱ ጋር አንድ ያደርገናል። ነገር ግን በአምላክ አንድነት አምላክን ያመልካሉ ወይ? ይሄ ክርስትና ከተባለ አምላክን አያመልኩ እውቅና ማይሰጣቸው አይሁድ አስተምሮ ከእስልምና ጋር ደግሞ መጽሐፍን አይወስዱ ግን አንድ አምላክን ያመልካሉ። እስልምና ከእስልምና ጋር በአንድ አምላክ እንገናኛለን ከክርስትና ጋር ደግሞ ያው መጽሐፍነን የትርጉም ትርጉምን በመውሰድ መጽሐፉ ላይ እንገናኛለን ማለት ነው ይህንም ደግሞ የቃሉን ኦሪት የሚባለውን አይወስዱም እነሱ ስለዚህ ግማሽን በመውሰድ ከነሱ ጋር በመጽሐፍ ከእስልምና ጋር ደግሞ በአንድ አምላክ እንገናኛለን ማለት ነው ስለዚህ የክርስትና አምላክ የእስራኤል አምላክን አያመልክም ብለን ነው እኛ ምናምን ነው ምክንያቱም የእስራኤል አምላክ አይወልድም አይወለድም ልጅ የለውም ሌላው እዚሁ ጋር መጽሐፍ መጽሐፍ ሙስሊሞች ናቸው ከእናንተ የወሰዱት ወይስ ክርስቲያኖች ናቸው የሚለውን አንድ ሁለተኛ ኢየሱስ የሚባል የእናንተ መጽሐፍ ላይ የቀደመ ያው ከክርስትና ከሁለት ሺህ ዓመት በፊት የነበረ መጽሐፍ ነው። እዛ ላይ ኢየሱስ የሚል ትንቢት አለው ወይ? እግዚአብሔር ተወልዶ መጥቶ ሰዎች እንደሚገሉት እንደዚህ ኢሳያስ ላይ የሚጠቅሱት ጥቅሶች ስለ ኢየሱስ ነው ወይ? ስለ ማን ነው? የመጀመሪያው መጽሐፍ ማን ነው? ከእናንተ የወሰደው መጽሐፍ ከእናንተ የኮረጀው መሆነ የወሰደው ማን ነው? ስላም ነው ክርስቲያን ነው የሚለውን መጽሐፍ ላይ ልግባና፣ መጽሐፍ ያው ክርስትና ብሉ ኪዳንን ነው ኮት እያደረገ የወሰደው፣ ያንም ደግሞ በራሱ መረዳት ማለት ነው። ማለት አንድ የአይሁድ ሊቃውንት ወይም አንድ የአይሁድ ራባይ ያለ ምንም እውቅና ምንም እውቅና ሳይሰጠው በራሱ ክርስትና የሚባለው ፍልስፍና መጣና የራሳቸውን ትርጉም ወሰዱና ብሉይ ኪዳንን በመተርጎም ያን የብሉይ ኪዳንን ትርጉም ደግሞ ያለ ምንም አንድም አይሁድ ሳይተረጉምላቸው አንድም አይሁድ ያልተረጎመው መጽሐፍ ቀምቶ ማለት ነው። እንደ መቀማት አድርገው በተሳሳተ መንገድ ያን አዲስ ኪዳን የሚባለውን ወስደዋል። አዲስ ኪዳን የሚለው ራሱ ቃሉ እየተወሰደው ከብሉ ኪዳን ነው፣ ኤርሚያስ 31 ከእስራኤል ቤት እና ከይሁዳ ቤት የሚገባው አዲስ ቃል ኪዳን አለ የሚለውን ያንን ከዘው ከመጽሐፉ ከብሉ ኪዳን የመጽሐፉን ርዕስ እንኳ አሁን እንትኑ የብራይስ ቃሉ ብሪት ሃዳሻ ነው የሚለው አዲስ ኪዳን ነው የሚለው አዲስ ቃል ኪዳን ብለው ተርጉመውታል። አማርኛውን ስተርጉሙ ቃል ሚል ጨመሩበት፣ ቃል ሚል የኤብራይሱ መጽሐፍ መጽሐፉ የኤርምያስ 31 ቃል ሚል የለውም። ቃል የተባለው ው የክርስቲያን ሊቃውንቶች አጣመው ነው። የቋንቋ ችግር ሳይኑሮባቸው ሳይሆን ሃይማኖታቸውን ለመደገፍ ቃል ሚለውን ጨመሩበት። ነገር ግን ከእስራኤል ቤትና ከይሁዳ ቤት አዲስ ቃል አዲስ ኪዳን እገባለሁ ነው የሚል መጽሐፉ። ያ ደግሞ ከምን ነው ሲባል፣ ይህ ቃል ይሄ የሚገባው አዲስ ኪዳን የተባለው ከኛ ጋር ነው ነው፣ እኛ ሊቃውንት ከክርስቲያን ጋር አይደለም የሚገባው፣ ከአህዛብ ጋር አይደለም፣ ከእስራኤል ጋር ነው። ይህ ቃል ኪዳን ያለው አዲሱ ኪዳን ራሱ ስለ መሲሁ መምጣት ነው። እነሱ ግን በራሳቸው ትርጉም ወስደውታል። ይህም ትርጉም ነው ራሱ። የአዲስ ኪዳን ርዕሱ ከእኛ መጽሐፍ የተኮረጀ ነው ርዕሱ ራሱ መጽሐፉ የመጽሐፉ ርዕስ ከብሉ ኪዳን ተሰርቆ የተወሰደ ነው። የመጽሐፋቸው ርዕስ። ጥያቄ ካለ ደግሞ ቀጥላ። ሙስሊሞችስ ከእናንተ መጽሐፍ ጋር የሚያነካካቸው ነገር አለ ወይስ እንዴት ነው? ክርስቲያኖች የተኮረጀ እንደሆነ ነግረኸናል። ሙስሊሞችስ እንዴት ነው? መጽሐፍ ወስደዋል ከእናንተ እስልምና እንዲሁም በእኛ አስተምሮ ያው ቁራን ተወራን ይክዳል ብለን ነው እንጂ ምናምነው ኮረጅ የሚል አስተምሮ በፍጹም የለም። ይክዳል፣ እውቅና ይሰጥም ይክደዋል፣ ነው ተበርዟል ስለምትሉ ይክዳል እንጂ ኮረጀም ይባል አንድም ሰምቼም አላውቅም፣ ተምሬም አላውቅም። እሺ፣ ሌላው እግዚአብሔር ወልድ ብሉይ ኪዳን ላይ ትንቢት አለው ወይ እግዚአብሔር እዛ በአካል የነበረና እንደገና ተወልዶ ሰው ሆኖ መጥቶ እንደሚሞት አለ ወይ? እናንተ ንት ላይ መሲህ ይመጣል? አዎ መሲህ ይመጣል፣ መጽሐፍቶች ሁሉ ይናገራሉ። ከአስቴር መጽሐፍ ውጭ ስለ መሲሁ ብዙ ጽሑፎች አሉ፣ በጣም ስለ መሲሁም ይናገሯሉ። ግን ፈጣሪ አንድ ነው። ከሱ ውጭ ሌላ ተወልዶ የሆነ ጊዜ ሚስት አግብቶ የሆነ መጀመሪያ ኑሮ ሕፃን ሆኖ ምንም ነገር ያስተምሮ የለም በፍጹም ቶራም የለም ሁሉ መጽሐፍ ላይ ከታልሙድም ከተለያዩ መጽሐፍቶችን ብታነብ እንደዛ አይነት አስተምሮ የለም፣ ወደፊትም አይሆንም። ስለዚህ ብሉይ ኪዳን ላይ እነሱ የሚጠቅሱት ጥቅስ የራሳቸው ትርጉም ነው እንጂ የእናንተ መጽሐፍ ትርጓሜ ላይ የሌለ ነው ማለት ነው። ስለ ኢየሱስ ይመጣል የሚል ምንም የሌለ ነገር ነው ማለት ነው። የለም እኮ አሱ እኮ ነው አሁን፣ አንደኛ የመሲሁን ስም ራሱ አናውቅም። ስሙ መሲሁ ማን ይባላል የሚመጣው መሲህ ስሙ አይታወቅም። ኦኬ፣ የመሲሁ ስም ማን ይሁን ማን አናውቅም። ያሚመጣው መሲህ ደግሞ ምንድነው ሲባል ሰው እንጂ አምላክ ይመጣል የሚባል አስተምሮ የለም። ስለዚህ ያሚመጣው ሰው ምንድነው ሲባል አባቶቹ ያማውቁትን አምላክ ወይም ህግና ስርዓት የሚያስተምር አይደለም፣ የነበረውን ስርዓት የሚመልስ ነው። ያ ደግሞ ምንድነው? ይሄ ሁለተኛው ቤተ መቅደስ ፈርሶ ያ ህዝቡ ከተበተነ በኋላ ነው የሚመጣ። ምልክቶች አሉ። ስደቱ አለ። ከስደቱ በፊት ስደቱ ሳይሆን የነቢያት ትንቢት መፈጸም አለበት በራሱ በዛ ኢየሱስ መጣ ሲባል በዛን ሰዓት ላይ ሐሰተኛ መሲ ነው ሲሉት የነቢያትን መጽሐፍ ይዘው ነው። ሁለተኛው ስደት አለ። የተመደሱ እንደሚፈርስ እንደሚሰደዱ የዳንኤል ትንቢት አለ። ስለዚህ በዛን ሰዓት መሲሁም አይጠበቅም ምክንያቱም መሲሁ ይመጣበት። አንደኛ እሱ ከመጣ በኋላ ስደት የለም። ነው ሐሰተኛ መሲህ ነው ብሎ አልቀበለም ሲሉት እነሱ የነቢያት የነቢያት ስለ መሲሁ የተናገሩት ነገር አልተፈጸመም። ሁለተኛ ደግሞ ከዳዊት ዘር መሆን አለበት መሲሁ፣ አባቱ ከዳዊት ዘር የአባቱን ዘር ቆጥሮ ማምጣት አለበት፣ ከዳዊት ዙፋን ለመቀመጥ መሲ ለመሆን ያባቱ ዘር ተቆጥሮ መቀመጥ አለበት። እሱ ደግሞ የአባቱን ዘር መቆጠር አይችልም። ሳሚን አስገባው። እስኪ ሳሚ እኮ የሚወያይ ሰው ነው ብለህ ነው? ይበጣበጣል እንጂ እንትን አይልም። ከመጽዮን ጋር ኖራችላለ። ፖለቲካ ነው የሚሰራው። ይግባ ማሜ፣ አዎ ይግባ፣ ይግባ። እኔም እንግዲህ እየነገርኩት ነው ስለ እስልምናና ኢትሶኪማር፣ እየተማረም እያወቀም ነው ያለው እና በስነ ስርዓት የሚጠይቀው ነገር ካለ መጠየቅ ይችላል። ግን ያው እስልምናን እንግዲህ እኔ በስልክም እየተገናኘ እየነገርኩት ነው ምናልባት ጥሩ ሀሳብ ካለው ይግባ። ዴቭ ከሚስዮንም መውራት ትችላለህ፣ ትቻላለሽ አንዳችሁ እንትን በሉና።